ሶግት ሰግጠናል፣ ደርሰንበታል። የታ አባቱ። ዝግጁ ናችሁ? አሸናፊውን ለመስማት፣ አር ዩ ሬዲ? ተዘጋጅታችኋል ወይ? ስንጠብቁት የነበረው ጊዜና ሰዓት ላይ ደርሰናል። 25 ጂ ፓወር ቲክቶክ ክሪኤቲቭ አዋርድ አሸናፊ የሆኑት ቆይ ቆይ እንዳይገባባችሁ እባካችሁን ገሳችን የሚናገረውን አጭር ነው። ሁለታችሁም በዚህ አጋጣሚ የሚሰማኝ ድርጅታችን ኢትዮጵያ ቴክኖሎጂም ይህንን ፕሮግራም ወይ ደግሞ ይህንን ስፔሲፊክ አዋርድ ስፖንሰር ስላደረገ ከፍተኛ ክብር ይሰማዋል። ኢትዮጵያ ቴክኖሎጂ በኢትዮጵያ እኔ እንግዲህ ላለፈው ሁለት ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎችን ሸልም ያለው የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው።

እባካች እንድትረጋጉ ባክሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን አንድ ሁለት ሦስት አራት ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሬተር ኦፍ ዘ ይየር የጂ ፓወር ቲክቶክ ክሬቲቭ አዋርድ ሁለት ሺህ ሃያ አምስት አሸናፊ አዶናይ እንኳን ደሳለ። አዶናይ ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግጣችሁ

ዲቻ ቦይስ ነፃነት አክበረት ወደ መድረክ እንድትወጡ እፈልጋለሁ። ናፒ የታለ ቅዱስና ወደዚህ። ናቲ አሼ ወደ መድረክ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለ አዶናይ። ቲክቶክ ጓደኞቹ፣ እንዲሁም ደጋፊዎቹ ዲቻ ቦይዝ ነጻነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ ደሳላች ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው ደመጡ በመኪና ይመለሳሉ ማለት ነው። እሺ ድምጼና ትቻለው እየጨውኩኝ እንግዲህ ይኸው፣ እነዚህ የምትመለከቷቸው ልጆቼ ናቸው፣ የእኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። ሀያ አምስት ሺህ ህጻናትን ማገዝ ይፈልጋለሁ። ሀያ አምስት ሺህ አረጋውያን ማገዝ ይፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥፍምስቱር ፍምስቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥፍምስቱር ፍምስቱር ጠብቁ። ወዳቸዋለሁ። ቴንክ ዩ ሶማች